አሜሪካ በቦምብ አዝናቢ ጀቶቿና በዋሻ ሰንጣቂ ቦምቦቿ የኢራንን ፎርዶ የኒውክለር ጣቢያ እንደደበደበች ብሎም እንዳወደመች በተናገረች በማግስቱ አስደናቂ የሳተላይት ምስሎች መመዘዝ ጀመሩ። የሳተላይት ምስሎቹ ደግሞ የሚያሳዩት ኢራን ቀድማ ነቅታ ወሳኝ የኒውክለር ማብለያዎቿን ስታስወጣና ቦታውን ባዶ ስታደርገው ነው። ነገሩ እንዴት ተፈጠረ? አሜሪካስ እንዴት አላወቀችም? በዝርዝር የምንመለከተው ነገር ነው። ሰላም የተወደዳችሁ የሰሞነኛ ቤተሰቦች፣ ነገሩ አሁንም እንደተካረረ ሲሆን ኢራን የኒውክለር ማብለያዎቼ ምንም አልተጎዱም ስትል አሜሪካና እስራኤል ደግሞ አስፈላጊውን እርምጃ ወስደናል። ጥቃቱም ይቀጥላል ብለዋል። አሁንም ሁለቱም ሀገራት ጥቃትና ምልልሳቸውን የቀጠሉ ሲሆን በዚህ መሀል ደግሞ የኢራኑ የውጭ ጉዳይ ሚኒስቴር ወደ ሞስኮ አቅንቶ ፑቲንን አነጋግሯል። ሩሲያና ኢራን ወሳኝ ወዳጅነትና ወታደራዊ ትብብር ያላቸው ሀገራት ስለሆኑ ነገሩ ላይ ሌላ ነዳጅ ሊጨምር ይችላል የሚል ስጋት ተፈጥሯል። ታዲያኛ በዛሬው ጥንቅራችን የአሜሪካን የከሸፈ ጥቃትና የኢራንን ድንቅ ጥንቃቄ፣ የሞስኮና የቴህራንን አሁናዊና የቀደመ ወሳኝ ግንኙነት፣ ብሎም አወዛጋቢውን የኢራን የኒውክለር ባለቤትነት አንድ በአንድ እንዳስሳለን። እስከ መጨረሻው አብራችሁን ቆዩ። ከቴምር ሪል ስቴት የሚያምር እድል በውቢቷ ፒያሳ በመሃል አራዳ ቸርችል ጎዳና ሊሴ ገብረ ማርያም እጅግ የተዋቡ ቤቶች ለመጨረሻ ጊዜ ለሽያጭ ክፍት ሆነዋል ከባለ አንድ እስከ ሶስት መኝታ በ10 በመቶ ቅድመ ክፍያ ብቻ አማራጫችን ብዙ ነው 63 ካሬ ባለ አንድ መኝታ ሙሉ ክፍያ 6 ሚሊዮን 930ሺህ ብር ቅድመ ክፍያ 693ሺህ ብር ብቻ 86 ካሬ ባለ ሁለት መኝታ ሙሉ ክፍያ 9 ሚሊዮን 460ሺህ ብር ቅድመ ክፍያ 946,000 ብር ብቻ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 ኢራንን ለክፉ ያልሰጠው የአሜሪካ ጥቃት። አሜሪካ ባደገኛ ቦምቦቿ የኢራንን የኒውክለር ማብለያ ደበደበች ተብሎ ወሬው እየተራገበ ባለበት ጊዜ ወሳኝ የሳተላይት ምስሎች ብቅ ብቅ ማለት ጀመሩ። እነዚህ ምስሎች የሚያሳዩት ደግሞ ኢራን ከጥቃቱ አስቀድማ ወሳኝ የኒውክለር ማብለያ መሳሪያዎቿን እና የተብላላ ዩራኒየሟን ከቦታው እንዳሸሸች ነው። ነገሩን ስናብጠረጥረው ይህንን ይመስላል። ትራምፕ የሁለት ሳምንት ጊዜ ብቻ እንሰጣለን ሲል እየዋሻ አልነበረም። ከሁለቱ ሳምንታት አስቀድሞ ያልተጠበቀ ውሳኔ እንዲወሰንና ጥቃቱን እንዲያዝ ያደረጉት አስገዳጅ ምክንያቶች አሉ። አንዳንዶች የውጭ ጫና ነው ማለትም የእስራኤል መንግስት ተጽዕኖ አሳድሮ ነው ሲሉ፣ ሌሎች ደግሞ እስካሁን ግልጽ ያልሆነ የኢራን ድርጊት ወይም ባለስልጣኖቿ የተጠቀሙት ቃላትም ይሆናል ይላሉ። ያም ሆነ ይህ ግን የአሜሪካ የከሸፈ ወይም የለብለብ ጥቃት አሜሪካ አሁንም ኢራንን በእጅጉ የመጉዳት እቅድ እንደሌላት ያሳያል። ተንታኞቹ ለዚህ ምክንያት የሚያደርጉት አሜሪካኖቹ የኒውክለር ማከማቻውን ብቻ ለማጥቃት መሞከራቸውን ነው። እንደ ተንታኞቹ ገለጻ ከሆነ አሜሪካ ኢራን በምላሹ በቀጠናው ያሏትን የጦር ካምፖች በማጥቃት ቀጠናውን ወደ ጦርነት ልትጋብዝ እንደምትችል አልፎም የቀጠናውን ሀገራት የነዳጅ ማከማቻ በማጥቃት ሆርሙዝን በመዝጋት የዓለም የነዳጅ ዋጋ ግሽበት ላይ የኢኮኖሚ ጦርነት እንደምትከፍት ያውቁ ነበር። ይህንን ለማስቀረት የነዳጅ ማከማቻውን ቀድሞ ማውደም ይችሉ ነበር። በመላው ሀገሪቱ የሚገኙ ሁሉም የመገናኛ ግንኙነቶች፣ የሲቪል መገልገያዎችን ጨምሮ የኢራን ሚሳይሎችና ወታደራዊ ካምፖች ሁሉም በአንድ ጊዜ ሊመቱ ይችሉ ነበር። ይህ ደግሞ የኢራንን መንግስት ያሽመደምድ ነበር። ነገር ግን አሜሪካ ያደረገችው ጥቃት ኢራንን ለድርድር ማስገደጃ እንጂ የላቀ በትር አልነበረም። ለዚህ ማሳያ ደግሞ አሜሪካ ቦምቦቿን ከማዝነቧ በፊት ኢራን ቀድማ ከቦታው መሰረታዊ የኒውክሌር ፋሲሊቲዎቿን ማሸሿ ነው። አብዛኛዎቹ አሜሪካውያን አሜሪካ የወሰደችው ውሳኔ አግባብነት የሌለው እንደሆነ ያምናሉ። ይሄ ብቻ ሳይሆን ሴናተሮችም ለሁለት ተከፋፍለዋል። በዚህ ጉዳይ የውስጥ አለመግባባትም ተፈጥሯል። እንደ ምክንያት የሚያነሱት ደግሞ የአሜሪካ ኤምባሲዎች፣ ቱሪስቶችና የጦር ሰፈሮች በኢራን አሸባሪዎች ሊጠቁ ይችላሉ። እንደዚህ አይነት የህይወት መጥፋትን የሚመለከት ማንኛውም የሚሆነው ፕሬዝዳንት ምላሽ ለመስጠት ይገደዳል፣ ወይም ያልተጠበቀ ፖለቲካዊ መዘዝን ይጋፈጣል። አሜሪካ የኢራን የኒውክለር ምኞቷን እስከ መጨረሻው ላያቆም እንደሚችል ያውቁታል። ነገር ግን ፕሮግራሙን በከፍተኛ መጠን ወደኋላ ሊመልሰው ስለሚችል ከአሁን በኋላ ለእስራኤልም ሆነ ለአካባቢው ስጋት አይሆንም ብለው ያስባሉ። ይህ ብቻ ሳይሆን ሌላ ጥቃት መፈጸምን እንደ መደራደሪያ ሊጠቀሙትም ይፈልገው ነበር። ነገር ግን ኢራን ሆርሙዝን ዘግቼ የአለም ነዳጅን ቀጥ አደርጋለው ስትል ሌላ መደራደሪያ መዛለች። በእርግጥ ኢራን ተስፋ ካልቆረጠች በቀር ትፈጽመዋለች ተብሎ የሚጠበቅባትን እርምጃ አትወስድም። ምክንያቱም ይህ ጠዋት እስራኤል በአየር ስትደበድባት ማታ በሚሳኤል መልሶ እንደማጥቃት ቀላል አይደለም። ትራምፕም በግልጽ ዝቷል አጸፋ ለመመለስ ከሞከረች አይታ የማታቀውን እንደምታይ ፎርዶንን መደብደብ የመጨረሻው እንደማይሆን ተናግሯል ቴህራን በመጨረሻ የዲፕሎማሲውን መንገድ ትመርጣለች እጇ ላይ ያሉትን ካርዶች ትጠቀማለች ወይስ የተስፋ መቁረጥ ውሳኔዎች እርምጃ ትወስዳለች የሚሉ ጥያቄዎች እየተነሱ ነው በዚህ መሃል ነው የኢራን የውጭ ጉዳይ ሚኒስተር ሞስኮ የተገኙት ወሳኙ የኢራን ሰው በሞስኮ ወደ ሞስኮ ያቀኑት የኢራን የውጭ ጉዳይ ሚኒስትር አባስ አርጋቺ ከሩሲያው ፕሬዝዳንት ቭላድሚር ፑቲን ጋር ተወያይተዋል። የውጭ ጉዳይ ሚኒስትሩ ከፕሬዝዳንቱ ጋር የሚያደርጉት ውይይት መሰረታዊ በሆኑና በተለመዱ ተግዳሮቶችና ስጋቶች ላይ ያተኩራል ቢባልም ነገሩ ግን ከዛ ያለፈ እንደሆነ እየተነገረ ነው። ፑቲን በቀጥታ በኢራን ላይ የሚሰነዘረው ጥቃት መሠረትም ሆነ ምክንያት የለውም ብለዋል። ሩሲያ ለኢራን ሕዝብ ድጋፍ ለማድረግ ጥረት ታደርጋለች ሲሉም ተደምጠዋል። የኢራን የውጭ ጉዳይ ሚኒስትር በበኩላቸው ትሄራን አሜሪካና እስራኤል በኢራን ላይ የሚወስዱት እርምጃ ሕገወጥ እንደሆነና የመከላከል መብት እንዳላት ታስገነዝባለች ብሎም እስራኤልና አሜሪካ በኢራን ላይ ባደረሱት ጥቃት በመካከለኛው ምስራቅ ያለው ውጥረት እየጨመረ መጥቷል ብለዋል። በተባበሩት መንግስታት የሩሲያ ተወካይ አሜሪካ በኢራን የኒውክሌር ይዞታዎች ላይ የፈጸመችውን ጥቃት አውግዘው አሜሪካ በዚህም አዙሪቱ የማያልቅ ሁኔታን ከፍታለች ማለታቸው አይዘነጋም ታዲያ አሁን በሞስኮ የተገኙት የኢራን የውጭ ጉዳይ ሚኒስተር ከፑቲን ጋር ሲገናኙ ጠንካራ የቃላት ድጋፍ ተችሯቸዋል በእርግጥ የመሳሪያ ድጋፍ ታገኛለች ወይ የሚለው የሚጠበቅ ቢሆንም ሩሲያ ትኩረቷን ከዩክሬን ጋር የምታደርገው ጦርነት ላይ ማድረጓ እጇን የማስገባቷ ነገር አጠራጣሪ ሆኗል ሩሲያ እና ኢራን ወሳኝ የሆነ የስትራቴጂክ አጋርነት ስምምነት አላቸው። ይህ ስምምነት ደግሞ የመሳሪያ ልውውጥን ያካትታል። ከወራት በፊት እነዚህ ሁለት የምዕራባውያን ራስ ምታት የሆኑ ሀገራት በፕሬዝዳንቶቻቸው አማካኝነት እጅግ አስደናቂ ስምምነት መፈራረማቸው አይዘነጋም። የሞስኮ ፑቲን እና የትሄራኑ ፔዜሽኪያን በልዩ ስነ ስርዓት ሰነዱን የፈረሙ ሲሆን ስምምነቱ የተፈረመው ፕሬዝዳንት መሱድ ፔዜሽኪያን ሩሲያን እየጎበኙ ባለበት ወቅት ነበር። በጊዜው ታዲያ ሁለቱ ሀገራት የሀያ አመታት ስልታዊ አጋርነት ስምምነት አድርገዋል። ታዲያ ሰነዱ ከመከላከያ እስከ የኃይል ቴክኖሎጂ ና ንግድ እንቅስቃሴ ድረስ ይሸፍናል። ቀደም ብሎ በተጀመረው የሁለቱ ሀገራት የጦር መሳሪያ ቅብብሎች ስምምነት አደገኛ የጦር መሳሪያዎችን ተቀያይረው በየአውደ ውጊያዎቻቸው ላይ ተጠቅመዋቸዋል። የቀደመ የሩሲያና ኢራን ወሳኝ ግንኙነት አንድ ቀን ወደፊት በጨመረ ቁጥር ወደ ለየለት ጦርነት አንድ እርምጃ እየቀረበ የሚገኘው የኢራንና የእስራኤል ነገር ትኩሳቱ እየጨመረ ሌሎች ተጨማሪ ልዕለ ሀያላን ደግሞ ጣልቃ እየገቡበት እየተባባሰ ቀጥሏል። ከእንቅርት ላይ ጆሮ ደግፍ ነው ና ቀደም ብላ አሜሪካ ውግንናዋ ለእስራኤል መሆኑን በይፋ አውጃ ጥቃት ያደረሰች ሲሆን አሁን ደግሞ የሩሲያ አቋም ይጠበቃል። ነገሩ ጫፍ ላይ እንደደረሰ የሚያሳያቸው ደግሞ የሚያሳየው ደግሞ የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ሞስኮ መግባት ነው። የሰሞኑ የኢራንና የእስራኤል ሽኩቻ ወደ ለየለት ጦርነት ለመግባት እያሟሟቀ ሲሆን፣ ሩሲያ ስትጨመርበት ደግሞ ነገሩ የእሳትና ጭድ ይሆናል። ቀናትን ቀደም ብለው የኢራኑ ፕሬዝዳንት ሩሲያ በአስቸጋሪ ጊዜያት ከኢራን ሕዝብ ጎን ከቆሙት ሀገራት መካከል አንዷ ናት ሲሉ የተደመጡ ሲሆን አሁንም ኢራን ወሳኝ ድጋፍን ከሩሲያ ትፈልጋለች። የአሁኑ የኢራን የውጭ ጉዳይ ሚኒስተር ፑቲንን የማነጋገር ጉዳይ ኢራንንና እስራኤልን ውጥረት ውስጥ በገቡበት ወቅት መሆኑ እንዲሁም አሜሪካና አጋሮቿ በቀጠናው እየተካረረ የመጣውን ቀጠናዊ ቀውስ እያባባሱት በመሆኑ ሌላ ትኩሳት የሚጨምር ይመስላል። ለመሆኑ ቀደምት የሩሶ ኢራን ግንኙነት ምን ይመስላል? በ2016 ከመሬት ወደ አየር የሚምዘገዘግ ኤስ 300 ሚሳኤል ኢራን ከሩሲያ ተረክባ ታጠቀች። ይህም ኢራንን የአየር ክልሏን በማስጠበቅ ሂደት አንድ እርምጃ ወደፊት ፈቃ አደረጋት። አረ ምን ይሄ ብቻ! በብዙ ዓመታት ግንኙነታቸው በተስማሙት መሰረት ኢራን ያልታጠቀችው የሩሲያ መሳሪያ አይነት የለም ቢባል ማጋነን አይሆንም። ለማሳያ ደግሞ ሱ 30 ተዋጊ ጀቶች ቲ 90 ታንኮችና የተለያዩ ዘመናዊ መሳሪያዎችን ሩሲያ ኢራንን አስታጥቃለች። ከማስታጠቅም አልፎ የሩሲያ የጦር ልሂቆች በተደጋጋሚ ወታደራዊ ድጋፍ ያደረጉ ሲሆን፣ በተለይ ደግሞ ሩሲያ ለኢራን ለሰጠቻቸው ጀቶች ኢራናውያን ስታሰለጥን ከርማለች። ሩሲያና ኢራን ለሰላማዊ አገልግሎት ብለው የኒውክለር ማብለያ ስምምነት የተፈራረሙ ሲሆን በደቡብ ኢራን የሚገኘው ቡሸህር የኒውክለር ማብለያ ጣቢያ ሙሉ በሙሉ በሩሲያ የተገነባ ሲሆን፣ አሁንም የዚህ ማብለያ ነዳጅና የቴክኒክ ድጋፍ የሚመጣው ከሩሲያ ነው። በቢዝነሱም ዓለም ቢሆን የሩሲያ የኤነርጂ ድርጅቶች እንደ ጋዝፕሮምና ሮዝ ኔፍት በኢራን የተለያዩ የነዳጅ ማውጫዎች ላይ እጃቸውን ከሰደዱ ሰነባብተዋል። በተጨማሪም የጋራ ባንክ አቋቁመዋል። እንዲሁም በየራሳቸው መገበያያ ገንዘብ ለመጠቀም ስምምነት አላቸው። በፖለቲካው ዘርፍም ቢሆን ሁለቱ ሀገራት በሶሪያ የእርስ በእርስ ጦርነት ወቅት አንድ ላይ በመሆን እጃቸውን አስገብተዋል። ከተረጂዎቹ መካከል ደግሞ ሃማስና ሂዝቦላ ይጠቀሳሉ። ታዲያ ሩሲያ የመካከለኛው ምስራቅ ብቸኛ አጋሯ ስትፈራርስ ዝም ብላ ትመለከታለች ማለት አይቻልም። እስራኤልና አሜሪካን ያስጨነቀው የኢራን የኒውክለር ፕሮግራም ምንድን ነው? ኢራን የኒውክለር ፕሮግራሟን ከጀመረች ግማሽ ምዕተ ዓመት አልፏታል። ነገሩ ከ1950ዎቹ ይመዘዛል። በጊዜው እንግሊዝና አሜሪካ ለራሳቸው የሚመችና የሀገሪቷን የነዳጅ ሀብት እንዲዘርፉ ፍቃድ የሚሰጣቸው ንጉስን ኢራን ላይ ያስቀመጡ ሰውየው ንጉስ መሐመድ ሪዛ ሻህ ይባላል። ንጉሱ ከአሜሪካና የአውሮፓ መንግስታት ጋር ሸሪክ ስለሆነ ባልተለመደ መልኩ ኢራን ውስጥ ስር ነቀል ለውጦችን ማምጣት ጀመረ። ሀገሪቱ አደገች፣ መሰረተ ልማት ተስፋፋ። የሀገሪቷ የነዳጅ ሀብት በቢሊየን ዶላሮች ማምጣት ጀመረ። በጊዜው ለውጡ ሀገሪቷን የምዕራቡ ዓለም ገጽታ እንዲኖራት አደረገ። ትምህርት ተስፋፋ። ሴቶች የመምረጥ መብት እንዲኖራቸው ተደረገ። ብዙ ገደቦች ተነሱ። ኢራን ሚድል ኢስት ውስጥ የምትገኝ ሌላ አሜሪካን ሆነች። የአሜሪካ ባህል፣ ቋንቋና የአኗኗር ዘይቤ የኢራን ሕዝቦች ላይ መስረጽ ጀመረ። ብዙዎች ይህንን ለውጥ አሜሪካኒዝምን የማጥመቅ አካሄድ አሉት። ብዙ ኢራናውያንንም አስቆጣ፣ በተለይ ደግሞ የሀገሪቱ የእስልምና መሪዎችን። ታዲያ ሀገረ ኢራን በዚህ ንጉስ ተነሳሽነት በ1960ዎቹና 70ዎቹ የኒውክለር ፍላጎት አሳየች። በመቀጠል በአሜሪካ አጋዥነት የመጀመሪያው የኒውክለር ማብለያ እውን ሆነ። ነገር ግን ብዙ ሳይቆይ የወቅቱ የአሜሪካ ወዳጅ የነበረው ንጉስ ሻህ አንድ ነገር ገጠመው። ንጉሱ ሀገሩን ሽጧል፣ የአሜሪካ ፑፔት ነው፣ ሙሰኛ ነው፣ የኢራናውያን ታሪክና ባህል እንዲጠፋና አሜሪካዊነት እንዲስፋፋ በር ከፍቷል፣ ከዛም አልፎ የሀገሪቷን የነዳጅ ሀብት አዘርፎ ይበልጥ ህዝቡን አደይቷል በማለት ታመጸበት። እንደ አውሮፓውያን አቆጣጠር 1979 ላይ ንጉሱ ሸሽቶ ወደ አሜሪካ ሄደ። የወቅቱ የአሜሪካ ፕሬዝዳንት ጥገኝነት ሰጡት። በዚህ መሀል ይህንን የህዝብ አመፅ ሲመራ የነበረው አያቶላህ ሩሆላ ኮሜኒ ከፈረንሳይ ወደ ሀገሩ ኢራን መለሰ ። ከዛም በዛው ዓመት እንደ አውሮፓውያን አቆጣጠር 1979 ጀምሮ ኢራን ኢስላሚክ ሪፐብሊክ ኦፍ ኢራን ተባለች። ከዚህ ሂደት በኋላ የኢራን የኒውክለር ማብለያ ጣቢያዎች ሁሉም ተዘጉ። በመቀጠል በ1980ዎቹና እና ዘጠናዎቹ በተወሰኑ ድርድሮች ስታስከፍተው፣ ስታዘጋቸው ከረመች። በመጨረሻም ግን በሁለት ሺዎቹ ዎቹ ኢራን ወሳኝ የተባለ ውሳኔና ቁርጠኝነት በኒውክለር ማብለያዎቿ ላይ አሳየች። ታዲያ በሁለት ሺዎቹ መጀመሪያ የሳተላይት ምስሎች እየተደበቁ የኢራን የኒውክለር ማብለያዎችን መግለጥ ጀመሩ። መጀመሪያ የታየው ቦታ ደግሞ ናታንዝ ነበር። ናታንዝ እጅግ በረቀቀ መንገድ የተገነቡ የኒውክለር ማብለያ ፕላንቶች የተገጠሙለት ሲሆን የአገሪቱን አብዛኛውን የዩራኒየም ክምችት የያዘ ነበር። ቦታው በጣም ግዙፍ ነበር። ያሉት የማብለያ ማሽኖችን በሚገባ የተደራጁ ናቸው። አንዱ የማብለያ ቤት ክፍል ብቻ መቶ ሺህ ሴንትሪፊጅ ይይዛል። ሴንትሪፊጅ ማለት ዩራኒየም ኦክሳይድን በማሾር ጠቃሚና የሚፈለጉትን አይሶቶፖች የሚያወጣ መሳሪያ ነው። ጫናና ማዕቀብ የበዛባት ኢራን ታዲያ ከዓመታት በኋላ በ2015 አንድ ስምምነት ተፈራረመች። ስምምነቱ ቴሄራን በኒውክለር ማብለያዎች ላይ ተቆጣጣሪ የምትፈቅድበት ሲሆን ተቆጣጣሪዎቹ ከሌላ ሀገር መጥተው እንቅስቃሴውን ይከታተላሉ። የዩራኒየም መጠኑ ከ300 ኪሎ ግራም በላይ እንዳያልፍ ይቆጣጠራሉ። ኢራንንም የዩራኒየም ይዘቷን ወደ 3.67 በመቶ እንድትቀንስ ያደርጉ ነበር። ነገር ግን ዩናይትድ ስቴትስ ኦፍ አሜሪካ ከስምምነቱ ስትወጣ ኢራን በ2016 2018 መልሳ ስምምነቱን አፈረሰች። የዩራኒየም ይዞታዋንም ወደ 4.47 በመቶ መልሳ አሳደገች። ባለሙያዎች እንዲህ ይላሉ። አምስት በመቶ ዩራኒየም ካለህ የማብለያ ነዳጅ አለህ ማለት ነው። ሀያ በመቶ አለህ ማለት አስፈሪ የማብለያ ነዳጅ አለህ ማለት ነው። ዘጠና በመቶ ካለህ ግን በቃ ቦምቡ ራሱ አለህ ማለት ነው ይላሉ። ኢራን ወደ ወሳኙ ምዕራፍ ለመሸጋገር ጊዜ አልፈጀባትም። በ2021 እጅግ አስደንጋጭ በሆነ መንገድ የዩራኒየም ይዞታዋን ከ4.47 በመቶ በአንዴ ወደ 60 በመቶ አሳደገችው። የሀገሪቱ ተቀዳሚ እስላሚክ መሪ አያቶላህ በአደባባይ ወጥተው ኢራን ለምንም ነገር ትፈልገው ለምንም ይዞታዋን አሳድጋለች ብለዋል። አምስት በመቶ ዩራኒየም ያለው ሀገር ምናልባት ወደ ዘጠና ለመድረስ ሩቅ ሊመስል ይችላል። እጅግ እጅግ ከባዱ ግን አርሾውን አምስት በመቶ ከዜሮ ተነስቶ መያዝ ነው። ይህንን ያሳካ ግማሹን መንገድ ተጉዟል ማለት ነው። ኢራን የመጀመሪያውን እርምጃ አልፋ ወደ መሳሪያ ማምረቱ እንደተሸጋገረች ታወቀ። ቀጣዩ ሂደት የታየበት ሌላኛው ማብለያ ጣቢያ ታዲያ ፎርዶ ይሰኛል። የተገነባው በሚስጥር ሆኖ በስለላ ተቋማት የተገኘው ደግሞ በ2009 ነው። ፎርዶ በመጠኑ አነስ ያለ ሲሆን ከተራሮች ውስጥ እጅግ ጥልቅ ዋሻ አለው። ይሄ ዋሻ ደግሞ ጥቃት ለመፈጸም እጅግ አስቸጋሪና የተጠበቀ ቦታ ነው። መቼስ ኢራን ከተራሮች ስር ዋሻ ቆፍራ በሚስጥር ደብቃ ኒውክሌር የምታብላላው ለኢነርጂ ነው ማለት ዘበት ነው። ኢራን እዚህ ቦታ ተካሂደው የነበረውን የኒውክሌር ማብለያ ሂደት በ2015 ስምምነት ቀንሳ ቆይታ በ2021 ደግሞ መልሳ ያስፋፋችው ሲሆን ወደ 20 በመቶ አሳድገዋለች። በጊዜው ኢራን ፎርዶ ላይ የምታብላላውን ኒውክለር ለመሳሪያ ማምረቻ ለመጠቀም ውሳኔ ላይ የደረሰች ሲሆን ቦታውን ከአሜሪካ፣ እስራኤል የአየር ጥቃት በተጠንቀቅ ተጠብቀው ነበር። የኒውክለር መሳሪያዎችን ለማምረት ቁልፉ እርምጃ የሚካሄድበት ቦታ ነው። ይህ ማለት ቀድሞ የተብላላው ዩራኒየም ወደ ሜታል የሚቀየርበት ቦታ ነው። ኢስፓሃን ዩራኒየም ሜታል ማለት የኒውክለር ቦምብ ለመስራት እጅግ ወሳኙ ነገር ሲሆን አጣሪዎች እንደሚሉት ኢራን 3.6 ግራም ዩራኒየም ሜታል ሰርታለች። ይሄ ማለት ለቦምብ የሚፈለገው በ10 ኪሎዎች የሚቆጠር ክብደት ያለው ዩራኒየም ሲሆን ኢራን ያዘጋጀችው ግን 3.6 ግራም ብቻ ነው ይላሉ። ይሄ ደግሞ ለቦምብ መስሪያ አይሆንም። ኢስፋሃንን ለማውደም እስራኤል በተደጋጋሚ የሞከረች ሲሆን እንዳሰበችው ግን አልተሳካላትም ነበር። የተወደዳችሁ የሰሞነኛ ቤተሰቦች ከዚህ ሁሉ የኒውክለር መንገድ ከጀርባ ታዲያ ሩሲያ አለች። ይህንንም በግልጽ ፕሬዝዳንት ፑቲን ገልጸውታል። አሁንም የኢራን ሩጫና አሽቅድድም ለአመታት የለፋችበትን የኒውክለር ኃይል መጠበቅ ነው። የአሜሪካ ፍላጎት ደግሞ ኢራንን አስፈራርቶ ወደ ድርድር መመለስ፣ የእስራኤል ፍላጎት ደግሞ የኢራንን የኒውክለር ክንድ መቁረጥ። የትኛው ሚዛን ደፍቶ ያሸንፋል? ጊዜ የሚፈታው ይሆናል። አብራችሁን ስለቆያችሁ ምስጋናችን ከልብ ነው ሰብስክራይብ በማድረግ ቤተሰብ ሁኑን ሰናይ ጊዜ ሰላም በምድራችን ላይ ይስፍን ሰላም ከቴምር ሪል ስቴት የሚያምርድል በውቢቷ ፒያሳ በመሃል አራዳ ቸርችል ጎዳና ሊሴ ገብረ ማርያም እጅግ የተዋቡ ቤቶች ለመጨረሻ ጊዜ ለሽያጭ ክፍት ሆነዋል። ከባለ አንድ እስከ ሶስት መኝታ በአስር በመቶ ቅድመ ክፍያ ብቻ አማራጫችን ብዙ ነው። 63 ካሬ ባለ አንድ መኝታ ሙሉ ክፍያ 6 ሚሊዮን 930 ሺህ ብር፣ ቅድመ ክፍያ 693 ሺህ ብር ብቻ። 86 ካሬ ባለ ሁለት መኝታ ሙሉ ክፍያ 9 ሚሊዮን 460 ሺህ ብር ቅድመ ክፍያ 946,000 ብር ብቻ 126 ካሬ ባለ 3 መኝታ 13 ሚሊዮን 482 ሺ ብር፣ ቅድመ ክፍያ 1 ሚሊዮን 348 ሺህ ብር ብቻ። 146 ካሬ ባለ 3 መኝታ 16 ሚሊዮን 60 ሺ ብር፣ ቅድመ ክፍያ 1 ሚሊዮን 606 ሺ ብር ከቴምር ብቻ ያገኛሉ። እንዲሁም ከ30 በመቶ ጀምሮ ለሚከፍሉ ደንበኞች የ25 በመቶ ቅናሽ ተሰናድቶ እናንተን እየጠበቀ ነው። ፈጥነው ይደውሉልን። 0927563333። ቴምር ይለያል።